ሳይሏ እንደምንም ብሎ ዱብ ዱብ ያለውን ብድግ አድርጎ አንስቶ ሪፖርት። ከዛ ምን አድርጌ ነው ብዬ ሄጄ ልጽፍስል? ሀቢባ እንደ ድሮ አይደለም። ድሮ ሪፖርት ሲያደርጉብሽ እንዴት እንደሆነ ታውቂያለሽ። ሪፖርት ተደርጎ ነው የሚሉት። አሁን ያጠፋሽውን ጥፋት በቪዲዮ መልክ ይልኩልሻል። ትናንትና ውዝዋዜ ነበረ

እና ቡያውን እኮ እያልሽ ነው። ተያይዘነረ እንዳታዘግ ተያይዘነረ ዘንድሮ ተያይዘን ለምን በገስቱኑ አንቺ ቤት እንደዚህ ብል ነው። ይኸውልሽ በገዝት አንድ ሰው አንቺ ቤት ገብቶ እንደዚህ ቢያደርግ አንቺ ላይ ይዘጋል። ግን በላይቭ እንደዚህ ስለሆነ እኔ ላይ ነው የሚዘጋው። በደህና ጊዜ ገስት አይገቡም። በአየር ላይ ከኮመንት እኮ ነው የሚጽፉት። ገስት እኳ አላስገባም ብዙ እኳ አቡዬ ችግር አለ ቤታ፣ በመድሀኒዐለም ሲሉኝ፣ በመድሀኒዐለም በአባቴ ወይኔ አባቴ አላስችላለኝ እያልኩ በስንት መከራ እንጂ ማስገባው። አሁን አሁን እንዲሁም ጥንቆ ላይ ከጀመርኩ ወዲህ ነው ገስት ማስገባት የጀመርኩ። ዋረኒ ማስጠነቁ ላለው መጥቼ በእናት ማስጠነቁ ነው። ነገር አለ፣ ለምን አካውንቴ እንደሚዘጋ ታይልኛል። ግን ማለት ነው ሀቡ፣ አሁን ሚኪ ባለፈው የመከረሽ ግን ጥሩ ነው። ጊፍት ስጪ። አዎ ብዙ ጊፍት መስጠት እነሷን አይዘጉትም። ለምን የአካውንት ጥቅም አለው ብለው ነው እንደዛ የሚያስቡት። እኔ ራሱ ረጅም ጊዜ እንደዛ ነግረው ነው አካውንትሽ ጥቅም አለው ብለው ስለሚያስቡ አይዘጉ። ግዴታ ትልልቅ ጊፍት መስጠት አይጠበቅም። ዝም መብለሻላ ብልሽን ቀስ ቀስ ከፍ ማድረግ። ጌም ሲጫወት እንደምንም ብዬ መኒጋን ሰጠሁት። ለሚኪ ፊትያል ቀመስኩ። ለአንቺ እኮ ትናንትና ልብስ ሁለት ተነዳ። እሱንም ስሙ ሁለት ልቧንማ ለሌላ ቀን መክሮኝ ነው። አይግዲ ይመስለኛል ግን እኮ ሀቢባ የማትሰጠው እኔ በራሴ አመለካከት ቋጣሪ ሆና ወይ አለመስጠት ሳይሆን ማን ቤት ትሄዳለች? ሰው ቤት እኮ ስትሄዱ ነው እኮ ጊፍት የምትሰጡት። እኔ ሀቢባ እግዚአብሔርን ኢቨን ይገርመኝማለንም እንወድሻለን የሚሉት ኮመንት ላይ እኮ እንኳን አላያትም። ለእግዚአብሔር ምስክሬ ነው ሀቢባ ይገርመኛል እንወድሻለን ፎቶ አመ ኮመንት ላይ ይቻታ ነው የሚመስለኝ አቡ የምታደርጊው ቀጥብለሽ ቲክቶክ ላይ ወገብያለሽ ቀጥብለሽ ፎቶዎች ዘክሽ ሞጣና አው ዘግቼ ወደ ቤቴ ሮጣለሁ። ልጆቼ ትዳሬ ቤቴ ለዛ ነው ጊዜ ስለሌለኝ ነው እና ጊዜ ግን እነሱ በተንኮል ነው የሚያስቡት ቋጣሪ ስግብግቡ ጦዝም ምናምን ብዙ ነገር በሚሉት አድ ለሸኔ በሰጥም ሌላ ስም ይሰጠኛል ባልሰጥም በሄድ ምንም በቃ የሰው ልጅ ምንም ብታደርጊ ከማለት ወደኋላ አይልም ምንም ብታደርጊ የሰው ልጅ ስንት አንበሳ አወጣው? ወገብ ወገቤን እኮ ነው የሚልኝ። እንኳን ስለሰጠሽ እኳ እንትን አይደለም። ግን እኔ ሀቢባን የተረዳው በምረው ሰው ቤት አታያትም። አሁን እኔ በየገስቱ በየኮመንቱ አታጡኝ። ሉጡ ሉጡ ሉጡ ነው አልቀመጥም። ሀቡ እግዚአብሔር ይሁን በቃ። ኮመንት ላይሁን እኔን አታጭኝም በቁም ነገር። አንቺ ስራ የለብሽም ቤታ፣ አንቺ ልጅ አለብሽ ልጅ ለይማ ማሪ እንደነሽ በቃ አልጋሽ ላይ ጋደም ብለሽ ከፈለግሽ ምን ፊልምሽ እታያለሽ ከፈለሽ ቲክቶክ ሽንት ጎረጉር ያልሽገባሻ እኔ ላይ ቆጫን። ባሉስ ደግሞ ሶስት ቀን ከወጡ ስራ ናቸው። በአምስተኛው ቀን አለን እንዳታስቢ ብለው ይመጣሉ። በዛው ደግሞ ተመልሰው ይወጣሉ። በምንድን ነው ማንም የሚያስጨንቀኛል? አቡይ እንዳበሻ ባለ ሽሩ ሹሩ በዱኝ አይልም። የፈረንጅ ባል ያሜሪካ ባል የለኝም። ፈረንጅ አለ ኔቨርናት ግን እኔ ኤርትራዊ ነው፣ ግን እዚህ ሀገር ተወልዶ ያደገ ነው። እኔ ፈረንጅ ነው ምንም አይሰማም። በደህና ሰዓት

ለዛ ነው ሌላ ዜጋ እንደ እንዳበሻ ሽሩሩ በዱኝ ተንከባከቡኝ ምናምን አይልም። ማለት በራሳቸው ማለት እንደዚህ አርጉ። የአበሻ ወንድ እኮ እናትዬ አብሴት እኮ አብሮሽ ነው እኮ የሚጥለው አብሮሽ መመሰለች ማሬ። በልጅነታችን ቤት ውስጥ ስራ አይሰሩም ወንዶች። አሁን ለምሳሌ ለወንድሞች ምሳ ሳቀርብ የጆሀስ አቀርብ ነው ያደግኩት። ገባሽ ወንድ ልጅ አይሰራም ቤት ውስጥ በቃ ሚስቱ ኢትዮጵያም ሲያድግ እናቱ እህቶቹ እያበሉት ልብሱን እያጠቡለት ሁሉ ነገር እያረጉለት ስለሚያድግ ያበሻዋል በራሱ ምንም ነገር አያደርገው። ሚስት ናት ሁሉ ነገር የምታደርገው ልብሱን የምታቀርብለት ምግብ የምታቀርብለት ሁሉ ነገር የምትሰጠው። ሌሎች ዜጎች ግን ከልጅነታቸው ሁሉን ነገር በራሳቸው እንዲያደርጉ አድርገው ቤተሰቦቻቸው ስለሚፈድጓቸው ከሚስት አይፈልጉም። ለምሳሌ ውሃ መጠጣት ሚፈልግ ሚስቱን ጠርቶ ሂጂ ውሃ አምጪ አይደለም የሚለው ራሱ ተነስቶ ኪችን ገብቶ ውሃ ቀድቶ ምናም ይጠጣ። አልገባሻ ሌላ ዜጋ አበቻውን ድግን ባላረግ አይጨቀጭቅም። ተነስቶ ራሱ ኩክ ያደርጋል። ምንም ጭቅጭቅ የለብኝም። ካረኩ አረኩ፣ ካላረኩ አላረኩኝም። ይሄ መነዛነዝ ምናምን የለም። አቃ አሁን ያበሻ ቤቱ ምንድነው? ጨስ ጨስ አላለም። ትናንትና የሰራሽው ድን ዛሬም ደገምሽው ይልሻል ብላ። ታዲያ ተፋፋለክ ምን ትሆናለህ? ትናንትና የሰራሽው አጥንት አሁንም ዘንድሮ አለ ጋጠው። እንዲ ነው ብለቢ። አልችልም ነርቪ ነው የሚነው። አልችልም እንደዛ ስለሚሉ ይገባኛል። አሁን አንችላት ተብለሽ ተወታል። ሁለት ልጅ ነው ያለሻ ወንድና ሴት ልጆች አሉ። ልጆቻ ልጆቻ ስጠጣ ስጠኛል ልብስ አለ ነገ ለቁርስ ትስራ አለንጠፍጠፍጠፍ በነጋታው እንደው አንዳንዴ በቃ ቪዲዮ ልሰራ ብዬ በምን ሙዚቃ ልስራ ለመምረጥ ራሱ ጊዜ ልኝ በእውነት ነው ምንች ይገባኛል። ለዛ ነው ሰው ቤትም ስለማትሄጂ ምናምን ነው የማትሰጭበትም ምክንያት እንጂ ብትሄጂ መቼስ ትሰጥ አለኝ እና ምንም ቢሉኝ ስለማይገርመኝ

ሶፊ የሚባል ታውቂዋለሽ? ፒንክ ልብስ የሚለብሰው ኢትዮጵያዊ ነው። አዎ፣ ኢትዮጵያዊ ፓስተር ሶፊ ይባላል። ፒንክ ልብስ የሚለብስ ጊዜ እሱ ግን አላውቀውም። ከሱ ጋ ነው የሚጫወቱት፣ ከሱ ጋ ነው የሚጫወቱት። እና አሁን አሰብኩትኝ የመጨረሻ በዛ ነው። አንበሳ የምዘገው እግዚአብሔር ብያለሁ። አልምልም ግን አልምልም አብያ አልምልም እና ግን ሌቭል፣ እሺ ሌቭል ያለው አካውንት የተዘጋ ሰምተሽታ ያለሽ። አቃለ ታዲያ በደጋጋሚ በዛላ ኮፒ ሊንክ አያስደርጉ ምናምን ለቲክቶክ አይጽፉ። ገባሽ ስምብሎ ያንቺ የድሮ የተዘጉት ከአስራሰባት አካውንትማ ሰዋለሁ ሌቭል ያለው ነበር። እኔ እግዚአብሔርን ሀቢባ ጌም መጫወት ከጀመርኩ መስጠት ከጀመርኩ በዚያ ኢቨን በዛኛውን በሁለት አካውንት አለ። ሌላ ቤታ አስራ ስንት ነው? በዛ ሌቪሌ ብዙ ነው፣ ከሀያ በልትም ሀያ ስንት ነው? ሌቭል ከመዘጋት ማያድን ከሆነ ለምንድ ነው አንቺ የሚዘጋሁን? ከሌሎቹ ይሻላል፣ ትድኛለሽ ነው። ከሌሎቹ ከሌሎቹ ሁን ቶሎ ከሚዘጋባቸው የአንቺ ረጅም ሰዓት እንደ ማስጠንቀቂያ አላለን፣ ረጅም ሰዓት እሰጥ። ለምንድን ነው አያስችልም? አሁን እኮ አንቺ እኮ ችግርሽ ምን መሰሽ? አታይም፣ ማንም ሰው ቤት አትገቢም፣ ሀቢባ ማንንም ሰው አታይም ጋይስ ለዛ ምንም አይመስላትም። በምን ታገኛቸዋለሽ? እኔ እኮ ሀብ ወሬ ስለምወድ የቀበሌ ማማሰያ፣ ቀማሽ ወጥ ቀማሽ ስለሆንኩኝ የትም ቤት አልጠፋም። ስለዛ ጌም ሲጭ አያስችለኝም ሀቢባ ማርያምን። ያስ ሊሸነፍ ይሆን? በቃ አልሰጥም ብዬ ለወጣ አያስችለኝ። ስጭ ስጭ ማምላክ እንደዛ ነው። በቃ እንደ ሱስ ነገር የሚሆንብሽ የለ፣ ስጭ ያረግሻል። ካላየሽ የሽ ግን በምን ትሰጫለሽ? ወይ ተኝቼ ነው እኔ ግን እውነን ለመናገር ሁሌ የአኬን ጌም ተኝቼ ነው ማሳልፈው። አክሊሉን አጋጥሞኝ አያውቅም እንደዚህ

ወይ ማየት ቁጣ አክሊሉን ወደዋለው ምንም ችግር የለብኝም። ከሱ ጋር ሌላ ነገር እንዳይጠቂያሽ የሆነ ነገር ስናገር ሰንጥቀው ሰንጥቀው ሌላ ማለት ደባ ከደረሰብሽ ያኬ ደናናት ኩርኩር ለምታደረጉ አረ ችግር የለው ሄድብኝ። ማንም ቢሄድብኝ ምን ምን ሆናለው? ደሞ ሄደው ሄደው ሄደው ሲቆጫቸው የሚጸጸቱት ነገርስ መልስ ሳሰጥ ይስጨል ማለት ነው። ሰው ሰድበሹ ሰድበሹ ሰድበሹ መልስ የማይሰጥሽ ከሆነ ያንጸጸታል። መልስ መልስ ለሚሰጥሽው አቅም ይኖርሻል። እኔ መልስ ስለማልሰጥ ምንም ስጠይ ጥያቄ አንድ ጥያቄ አለኝ ማንም አሁን ሀቢባ ብዙ ጊዜ አሁን እሰማለው አዛንቤት ዛንቤት ዛንቤት ወሬ ቀምሳለሁ አዳምጣለሁ ወይ አስተያየት ነው ሲሰጡ። አሁን አንቺ ጥፋት ካለብሽ በይቅርታ ታምናለሽ? አሁን ለምሳሌ ሕዝብ እንደ ሕዝብ አሁን ተሳስተሻል ብሎ ካለሽ ጥፋትሽን ጥፋተኛ ነኝ ብለሽ ካመንሽበት ነው ይቅርታ የምትጠይቂ ወይንስ ይሄ ሕዝብ ተከፍቷል ባላጠፋም ደስ ይበላቸው በቃ ከጭቅጭቅ ብለሽ ይቅርታ ትጠይቂያለሽ? እንዴት ነው አንቺ ባህሪ? ከጠፋውና ካመንኩበት፣ ካላመንኩበት ግን የእናቴ ልጅ ቢከፋው ይክፋው ይመቸው፣ ለሀቅ ሞት አለው። ሰዎች እንዲወዱኝ ብዬ የሆነ ነገር እንዳይደርስብኝ የሆነ ነገር እንዳላጣ ብዬ ላላመንኩበት ነገር ላይ ራሴን ክቼ ራሴን አስቀይሜ ይጠፋለገ ራሴን አላስቀይሜ ከራሴ የሚበልጥብኝ ነገር የለም። እኔም ዛ ሪ እንደዛ ነኝ። እፋት ካላጠፋው ግን በጣም ምን እንዳይቀርብሽ ቤታዬ። አንዳንዴ ግን አቡዬ፣ አንዳንዴ ግን አይኖ እሱ ትክክር። አሁን ለምሳሌ ግን በጣም በጣም ማውቃቸው ሰዎች ከሆኑ ማለት ነው። አሁን እንደዚህ ቢነሱብኝ፣ ጥፋቴንም ካላጠፋሁ እንደ አላጠፋሁም ለምሬ ቅርታ የምጠይቀው ብዬ ዝም የምልበት ጊዜ አለ። ግን አሁን እንደዚህ የምቀርባቸው ሰዎች ደግሞ ምናምን ነው ከአስር በላይ ሆነው ደግሞ ጥፋትሽ እኮ ነው ቤታዬ፣ ይቅርታ ጥፋትሽ ነው ካሉኝ፣ የሚቀርቡኝ ካሉኝ፣ ሀቢባ እስኪ ይለፍ ብዬ ይቅርታ የምጠይቅባቸው አንዳንድ ነገሮች አሉ። ግን ማለት ነው የኔ መኪና ሳይፖስተት ፖስት ያደርጋችሁ ሰዎች ከፋሳል እባክህ ተፖስተሀል መኪና ሳይፖስተት አንተ መኪና መቼ አንተ መኪና አንበሳ

ቤታዬ ስሚ አሁን፣ ሀቢባ የእስልምና እምነት ተከታይ ናት። መኪናውን ስትሰጣት ግን ለሳራ አማትባን የሰጠቻት አንቺ፣ ይሄ በቃ እንትን ብላ በሁለት ሃይማኖት ጸልያን የሰጠቻት አንቺ። እንደዚያ አይሰጥም አልኩኝ አሉ። የሰጠሽው መኪና በዶላር አልቆጠረላትም። ሎዲንግ እያለ ነው ቤታ

ሳሪ ግን ማለት ነው፣ ሳሪ በእርግጠኝነት ሚኪዬ ጋር ህልሙ ላይ ነው የምትመጣበት። ይቺን አንበሳ ወይ እንደው ዝም ብለህ በአካል መልስላት፣ ወይ ደግሞ እንዳርሆን አድርገህ መልስልሀት። በህልምህ ነው የምትመጣብህ። ይቻት አላውቅም፣ ሲገባ ስለአንበሳ ነው የሚወራው፣ አንበሳይን ፖስታችኋል ነው የምትለው በዚህ ሁኔታ ከቀጠለኝ ሳሪ ለሚስል አንበሳ ለመጀመሪያ ጊዜ ሰጠች። በቲክቶክ ዓለም ብላ መመዝገብ አለበት። ጊነስ ቡክ ላይ መመዝገብ አለበት። ያንን አንበሳ ላ አንበሳ ሰብስባ ይዛለት ሄደችው። እኔማ ስማ ሁለት አንበሳ ብትደግም አለ እኔን እያ ሜኪ ደህና ነህ፣ እንዴት ነው የምትለኝ ነው የሚመስለኝ። አይምሮ ራሱ ዞሮ ሁሉ ዘላንዳሸ ተፈጠብታ የኔ አንበሳ አይተዋል፣ አይተዋል፣ ኔን አንበሳ አይተዋል ወይ? ሳይታዩ ሁለቱ ናቸው። ኮጋይ ስሙ ሁለት ባላንጣዎች፣ ጌም ትጫወታላችሁ? ተጫወተን አናውቅም። ከኔ ጋር ትጫወታላችሁ? አንድ ጌም እንጫወት እንዴ? ምን ችግር አለው? ግን ሊስት ስኮር ነው የተሸነፈ ይቀጣል፣ ቅጣት የመጨረሻ ሰብ ይቀጣል።

ማርያምን አልተጫወትንም በእርግጠኝነት። ቤታዮ እኮ አሁን ነው ጌም መጫወት የጀመረችው። አትጫወትም ጌም ጽዮን ጋር ጽዮንን አወካታኔ ጊፍታሬ ነበረች ጊፍት መታ ትሰጠኛለች። ልብ ቅርጥ ልብ ቅርጽ የዛ መልካሙ ጊዜ ልብ ቅርጽ በጣም ብዙ ሰው ያሳሰበው የትናንቱ ጌም ላይ የሀቢባ ጊፍታ ለመስጠት ነው ጌም ማሸነፍ

እነሱ እኮ በሰላም ተጫውተው አያውቁም። ይጨቃጨቁ። እዚህ ቤት ያላችሁ ሰዎች ማለት ነው። እንደው በፈጠራችሁ ሶስተኛ እንዳሉን ታብታብ አድርጉ። ሁለተኛውንም ሰው ይቀጣል፣ ሶስተኛውንም ሰው ይቀጣል። ስለዚ ታብታብ ርግ። ይጨቃጨቁ፣ ሲደክማቸው ያቆማሉ። ሉጣ በእርግጠኝነት ሀቢባን ሌብልሽን ዘግተሽ ጊፍት ከሰጠሽ ሌብልሽ አይቆጥርም እኮ እስካሁን ድረስ የሰጠሁት መኔ ጋር መኪና ሁለት ልብ ለቤት ካልቆጠረ፣ በሁለቱ ላይ አንበሳ ልቀቂ። አንድ ሰው ከዛ ሌብልሽ ከፍ ይበል። የታባለፈለገ

ሰው አለው እንዴ? ተስፍሽ ሂዱበት፣ ሂዱበት፣ ሂዱበት! ግላቡን ተጠቀሙ፣ ግላቡን ተጠቀሙ። ሰንሻይን ሬድ ፎክስ ቴንክ ዩ ባንቹ የኔማር ሂዱበት እንዳለው ተመጨረሻ ይህ አሜሪካን የቆርቆሮ ቤት ዛሬ እንዳለው ለቀው መውጣታቸው ነው። ቆይ የጮኩ ነው ለካ። ሄደች። ቀሰቀሰችው። ሄዱ ሄዱ። አሳየው ላላየው ለሚኪ ተጫውቶም ብሏል።

ቤታዬ አትዘለቅም፣ ከባድ ሰው ናት። እንደዚህ እያሉ ሁለቱ ስራቸውን አካል እንዲያሉ። አትዘለቅ ሼራርጊ ሀቡዬ፣ ሼራርጊ ማርያም። ለምን ታዲያ ለምን ታዲያ ሁለታችሁ ቲም ሆናችሁ ለብቻ ያታጫውትን? ጭራሽ ሼራርጊ እየተባላቸው የተማካከከራችሁ እኔ ብቻዬን እንዲያው በመድኃኒዓለም እንዲያው በመድኃኒዓለም፣ ኧረ በቃ ማርያም የእኔ ፍቅር፣ ወይኔ አይገባም ነበር በቃ የእኔ እናት፣ እንዲህ በአስራ ሁለት እኮ መቼም አይደርሱም እኮ መቼም አይደርስም፣ ሁለቱ ለብቻቸው <pim 18>